ይህ የአራተኛ ክፍል የአካባቢ ሳይንስ ትምህርት ነው። ምዕራፍ አንድ። ተማሪዎች፣ በዚህ ዝግጅት የካርታ ጽንሰ ሐሳብ እንማራለን። ተማሪዎች፣ ካርታ ማለት ምን ማለት ነው? ካርታ የምድርን ገጽ በሙሉ ወይም በከፍል የሚያመለክት ንድፍ ነው። ካርታ ማለት መልክአ ምድራዊ አቀማመጥ፣ ከተማዎችን፣ መንገዶችን ወዘተ የሚያሳይ የመሬት ወይም የባህር አካባቢ ስዕላዊ መግለጫ ነው። ተማሪዎች ካርታ ለምን ይጠቅማል? ካርታ ስለ ዓለም መረጃ በቀላሉ መንገድ ለማሳየት ይጠቅማል። ካርታ የሀገራትን መጠን እና ቅርጽ፣ የስፍራዎችን ባህሪያት፣ በቦታዎች መካከል ያለውን ርቀት፣ ወንዞች እና ሐይቆች፣ ደኖች፣ ህንጻዎች እና መንገዶችን ለማሳየት ይጠቅማል። ተማሪዎች የኬክሮስ እና ኬንትሮስ መስመሮች ትርጉም እና ልዩነት አብራሩ። በመጀመሪያ ይህ በምስል የምትመለከቱት በአማርኛ ቋንቋ ሉል ተብሎ ይጠራል። ሉል በካርታ ላይ ያለውን ርቀት በምድር ላይ እውነተኛውን መልኩ ለማወቅ ትክክለኛ መጠን ያሳያል። ሉል የምድርን አካል በኳስ ቅርጽ የሚያሳይ ሞዴል ነው። ሉል የኬክሮስ እና ኬንትሮስ መስመሮችን ለመረዳት ያገለግላል። ተማሪዎች ኬክሮስ መስመር ምንድን ነው? ኬክሮስ መስመሮች ከምሥራቅ ወደ ምዕራብ የሚንሸራተቱ መስመሮች ናቸው። ኬክሮስ መስመሮች ከምድር ወገብ ከሰሜን እስከ ደቡብ የአንድ ነጥብ ርቀትን የሚወስኑ የጂኦግራፊያዊ መጋጠሚያዎችን የሚያመለክቱ ናቸው። ተማሪዎች ኬንትሮስ መስመር ምንድን ነው? ኬንትሮስ መስመሮች ከደቡብ ዋልታ ወደ ሰሜን ዋልታ የሚሸጋገሩ ቀጥታ መስመሮች ናቸው። ኬንትሮስ መስመሮች ከጠቅላይ ሜሪዲያን ከምስራቅ እስከ ምዕራብ የአንድ ነጥብ ርቀትን ለይቶ የሚያሳየውን የጂኦግራፊያዊ አስተባባሪ ያመለክታሉ። ተማሪዎች የአንጻራዊ እና ፍጹማዊ መገኛ ትርጉም አብራሩ። አንጻራዊ መገኛ ማለት የአንድን ነገር ቦታ ወይም ወሰን ከሌሎች ቦታዎች ጋር በማነጻጸር መጠቆም ነው። አንጻራዊ መገኛ የሚገልጸው በቦታው አቅራቢያ ያሉ ዕቃዎችን የመሬት ምልክቶችን ወይም ቦታዎችን እንደመነሻ በመጠቀም ነው። አንጻራዊ መገኛ እንደ ፍጹማዊ መገኛ ቋሚ ማጣቀሻ የለውም። ተማሪዎች በዚህ ካርታ ላይ የደቡብ ኢትዮጵያ ክልል አንጻራዊ መገኛ ያሳዩ። መልስ፣ ከኦሮሚያ ክልል በስተ ደቡብ ይገኛል። ከሲዳማ ክልል በስተ ምዕራብ ይገኛል። ተማሪዎች የደቡብ ኢትዮጵያ ክልል አዋሳኝ ክልሎች እና ሀገራት እነማን ናቸው? መልስ ከሰሜን ደቡብ ምዕራብ ኢትዮጵያ ህዝቦች ክልል፣ ማዕከላዊ ኢትዮጵያ ክልል፣ ኦሮሚያ ክልል ከምዕራብ ደቡብ ምዕራብ ኢትዮጵያ ህዝቦች ክልል፣ ሱዳን ሀገር፣ ከደቡብ ኬንያ ሀገር፣ ከምስራቅ ኦሮሚያ ክልል፣ ሲዳማ ክልል። እሽ፣ ተማሪዎች ፍጹማዊ መገኛ ማለት ምን ማለት ነው? ፍጹማዊ መገኛ የአንድን ቦታ ትክክለኛ መገኛ በአሀዝ ቪኬት አማካኝነት ለመግለጽ የሚያስችል መንገድ ነው። ፍጹማዊ መገኛ የተቀናጀ ሥርዓት በተለምዶ ኬክሮስና ኬንትሮስ በመጠቀም ይገለጻል። ፍጹማዊ መገኛ የቦታዎችን አቀማመጥ በማይለወጥ ሁኔታ ይገለጻል። በፍጹማዊ መገኛ ላይ ቦታዎች በተወሰኑ መጋጠሚያዎች ተለይቶ ይታወቃሉ። የሚከተሉ ጥያቄዎችን እውነት ወይም ሐሰት በማለት መልሱ። ተማሪዎች በትክክል መለሳችሁ፣ መልካም። የሚከተለውን መልስ ከእናንተው ጋር ተመሳሳይ መሆኑን አስተያዩ። መልስ፣ አንደኛ ጥያቄ ከሰሜን ወደ ደቡብ የተዘረጋው ሐሳባዊ መስመር ኬንትሮስ ይባላል ለሚለው ጥያቄ መልሱ ሐሰት ይሆናል። ምክንያቱም ኬንትሮስ መስመር የተዘረጋው ከደቡብ ወደ ሰሜን ስለሆነ። ጥያቄ ቁጥር ሁለት በስተ ምስራቅ በስተ ደቡብ የሚሉ አቅጣጫ ጠቋሚዎች አንጻራዊ መገኛን ያመለክታል ለሚለው ጥያቄ መልሱ እውነት ይሆናል። ጥያቄ ቁጥር ሦስት ካርታ የምድርን ገጽ በከፊል ብቻ የሚያመለክት ንድፍ ነው ለሚለው ጥያቄ መልሱ ሐሰት ይሆናል። ምክንያቱም ካርታ የምድርን ገጽ በከፊል ብቻ ሳይሆን ሙሉንም ሊያመለክት ይችላል። ለሚከተሉ ጥያቄዎች አጭር መልስ ጻፍ። ተማሪዎች በትክክል መለሳችሁ? መልካም። የሚከተለውን መልስ ከእናንተው ጋር ተመሳሳይ መሆኑን አስተያዩ። መልስ። አንደኛ ጥያቄ፣ መልክዓ ምድራዊ አቀማመጥ ከተማዎችን፣ መንገዶችን፣ ወዘተ የሚያሳይ የመሬት ወይም የባህር አካባቢ ስዕላዊ መግለጫ ምን ይባላል? ለሚለው ጥያቄ መልሱ ካርታ ይሆናል። ጥያቄ ቁጥር 2 የአንጻራዊና ፍጹማዊ መገኛ ልዩነት ምንድ ነው? ለሚለው ጥያቄ መልሱ የአንጻራዊ መገኛ ማለት የአንድን ቦታ ወይም ወሰን ከሌሎች ቦታዎች ጋር በማነጻጸር መጠቆም ሲሆን፣ ፍጹማዊ መገኛ የአንድን ቦታ ትክክለኛ መገኛ በአሃዝ ልኬት አማካይነት ለመግለጽ የሚያስችል መንገድ ነው። ተማሪዎች ለዛሬው የአራተኛ ክፍል የአካባቢ ሳይንስ ትምህርት ከምዕራፍ አንድ የመጀመሪያውን ክፍል ክፍል አንድ ያቀረብነው የትምህርት ዝግጅት በዚህ ያበቃል። በቀጣይ ክፍል ሁለት ላይ እስከ ምንገናኝ፣ በሰላም ቆዩ። የትምህርት ዝግጅት ሀብቴ መንግሥቱ። ቻው ቻው።